አይ ዛሬ የምናነሳሳሽ እዛም ማንም ሰው ስለዚህ ነገር እንደማያወራ ታውቂያለሽ። እነሱም ሁነን ያለውን እውነት ነግረንሽ እውነታውን አውቀሽ ትሄጃለሽ። የእናንተው ነገር አልመለከተኝም። እዚያ ቤት ብትሄድ እዛ እሷን የሚያናድዳት ነገር ነው የሚፈጠርም። ምንም አይናድዳትም። ምን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 ከነጋነው ያየሁት እና ምንድን ነው እኔ አልገባኝም፣ የቢኒና የእህቱ ነገር ማለት ነው። ምክንያቱም ሲጀመር አንድ ሰው የራሱ ህይወት የሚባል ነገር ምናልባት ልክ ሄሉ እንዳለችው ስለ ቤተሰቡ ስለ ህይወቱ ላይመለከታት ይችላል። ግን ደግሞ እኔ የራሴን ስነግራችሁ ሰው ዋሽቶ እንዲቀርበኝ አልፈልግም። በተለይ ለወደፊት አላማ ብሎ የሚያስበኝ ሰው ከሆነ ነገሮችን በሙሉ ግልጥልጥ አድርጎ ነግሮኝ ካመንኩበት እንድገባ ነው እንዲፈቅድልኝ የምፈልገው እንጂ ነገሮችን ዛሬ ጀምሮ መደባበቅ፣ መሸፋፈን የጀመረ ሰው ነገ ምን ሊፈጠር ይችላል፣ ምን ሊሆን ይችላል የሚለውን ነገር ማሰብ አይከብዳችሁም? ስለዚህ የትየዋ ችግሯ ትልቁ ችግር ይህን ነገር መናገሩ አይደለም። ብዙዎቻችሁ ያው እሷ ስትመጣ ሰላሜ ለምናምን ብላችኋል። ሄዳ ሄሉ እዛ የበለጠ የሚያበሳጫትን ነገር ልክ እንዳለችው ከምታይ እዚሁ ተነግሯት ብትሄድ ደስ ይል ነበር። ነገር ግን እነሱ እዚህም መንገድ አልነገሯት። እሷ ነገራት። እሱ ደግሞ ምን የማይፈጠር ምናምን ምንድነው፣ እንደዚህ ዐይነት መቅለስለስ። በቃ ማለት ልጅቷ ያለባት ችግር ይበቃታል። እየታመመች ነው፣ የራሷ የሚባሉ ችግሮች አሉባት። በእናንተ ደግሞ ዛሬ የተደሰተች ስንል ነገ ሌላ ታሪክ ይመጣል። ዛሬ እንደዚህ እንትናለች ሲባል ነገ ሌላ ነገር ይመጣል። ስለዚህ ምንድን ነው አላማችሁ? በዚህ አጋጣሚ ደግሞ ይሄ ቀሚስት እዛ ላይ ከዚህ በፊት እናቷ ነች ብላችሁ አልብሳችሁ እሷ የሰጠቻ ተወራጇን እሷ የለበሰችው እንደዚህ እያላችሁ በጣም ብዙ ነገር ስትናገሩ የነበራችሁ ልቦና ይስጣችሁ። መቼ ብለናት ድጋሚ ተቀብላት ለበሰችው አትሉኝም? ው ሰው ግን የሰው ልጅ ግን ጭንቅላት በጣም ነው የሚያሳዝን። የምር አንዳንዴ አስተሳሰባችን ዝቅና ውርድ ሲል የምናደረገውን ነገር አናቅ እና በጣም ነው የሚያስጠላው አንዳንዴ ማስተዋልና ማሰብ ተገቢ ነው እውነቱ ስነግራችሁ ማለት ነው ማስተዋል አለብን የምናደርገውን ነገር በሰው ህይወት ገብተን አናማስል በማይመለከተን ነገር አንግባም ቪዲዮ ከተመችን ማየት ቪዲዮ ካልተመቸን መውጣት ይሄን ያክል ሰርስረን የሰው ህይወት ውስጥ መግባቱ ደግሞ ተገቢ ነው ብዬ አላስብም በጣም እየተጋረምኩ ነበር ትናንትና ይሄን ቀሚስ ዛሬ ሳየ አንዳንድ ጊዜ በማይመለከተን ነገር ላይ ብዙ ጊዜያችንና ማንነታችንን ሰተን በቃታ ጨንቀን ተጠበን ስለ ሰው ህይወት ስናቦካ ስናቦካ ስናቦካ የራሳችን እርር ብሎ ማለት ነው፣ ኩምጥጥ ብሎ ቦክቶ እንዴት ታውቃላችሁ? የከረመ የከረሜሊጭ ምንድን ነው ሽታው? እንደዚያ ነው የሚሆንብን። የራሳችን ኑሮ ቁምጥጥ ነው የሚልብን እና የሰው ህይወት አታኩ መኖር ካለባቸው የራሳችን ህይወት ኑሩ። አንድ ሰው የራሱን ላይፍ በአንድም በሌላ ምክንያት መናገር ካልፈለገለኛ ግዴታ የለበትም ወይንም ደግሞ ያ ህይወቱን ላያውቀው ይችላል። ያ ሰው በአንድም በሌላ ምክንያት ከሆነ ቦታ መጥቶ የሆነ ሰው ጋር ሊያድግ ይችላል። የሚያውቀው ታሪኩ ያ ሆኖ መጨረሻ ላይ ሊሰማ ይችላል። ያንን በቃ እንደዚህ ማለት ነገሮችን ጥምምም ከምታረጉ መልካም መልካሙን ብታስቡ መልካም ነው። ይህንን ያስነሳኝ ይሄ ቀሚስ ነው። ምክንያቱም ከዚህ በፊት ቲክቶክ ላይ ተፖስቶ የሆነ ሄሉን ለማሸማቀቅ እናቷ አረብ ሀገር ልትሄድ ፎቶ ተነሳችበት የእሷን ወራጅ ሰጠቻት ምናምን ያላላችሁት ጉድ የለም። ያላላችሁት እሺ። ይሄን ቀሚስ አሁን ታዲያ ተመልሳ ከእናቷ ጋር ነጥቃት ነው ወይ ሼር እየለበሱት ነው? በዚህ ምድር ላይ ተመሳሳይ የለም እያላች እንኳን ሰው እንኳን ልብስ እኮ የሰው ልጅ እንኳን ራስ እኮ ይመሳሰላል። ጋይስ እንዴ ታም ወንጂ እኔ እኔ ሆድ የመጣሁበት ልምጣ። እኔ ቀሚሱ ትዝ ስላለኝ ልንገራችሁ። እውነቱ እውነታውን ብዬ ነው ነጭ ነጫም ብዬ ነው እንጂ ዋናው የመጣሁበት አላማዬ ግን ወንድምና እህት እያደረጉ ያሉት ነገር እንግዲህ ትናንትና ተደስተን ሳና በቃ ሊሄ እንዴት ነው ማነሱ ሙጥሩ ለኝ ገጠር ገጠር አልኩ እናቴ ጋ ይዤሽ ሊሄድ ነው ብሏት፣ እኔ በበኩል ደስ ብሎኝ፣ ወንድ ልጅ ሆነ ለእናንተ ቦታ ሲሰጣችሁ የመጀመሪያው ነገር ቤተሰቦቹን ማስተዋወቅ ለትዳር መጠየቅ ራሱን ቅርብ ማድረግ ነገሮችን እንትን ማለት እንደዚህ አይነት ነገር ስለሆነ በቃ ደስ ብሎ የነበረው ምት ለመናገር የሆነ አላማ እንዳለው ተሰምቶ የነበረ ቢኒ እና አሁን ላይ ደግሞ ዛሬ ከትናንት ወደ ሌላ ትናንትና ሌላ በጣም ብዙ ሰው ማለት ከህይወቱ ውጡ። ግን እህትያ ብቻ ሳትሆን ዜጋ ተጠያቂ ቢኒም ነው። ምክንያቱም አንዳንድ ጊዜ የምትቀርቡትን ሰው ግልጽ ሆናችሁ ተነጋግራችሁ፣ ተወያይታችሁ ነው መቅረብ ያለባችሁ እንጂ ሁሉ ነገራችሁን ዋሽታችሁ ዋሽታችሁ ዋሽታችሁ ያ ሰው ሲሰማችሁ ይረበሻል ወይም ደግሞ አላስፈላጊ የሆነ ስሜት ጥርጣሬ በእናንተ ላይ ያድርበታል። እና ግልጹን ነግራችሁት ከተስማማው ከተመቸው ከእናንተ ጋር ይሆናል። ካልተስማማው ደግሞ የመብቱ ነው። ምንም ለዚህ በዚህ መንገድ ብትስሉት ብታደረጉት ጥሩ ነው። ካልሆነ ደግሞ በቃ የማይመቻቸው አያካሄድ ከሆነ እየዋሻችሁ ልጅቷን በየጊዜው እንደዚህ በጤናዋም ላይ ሌላ ጭንቀት ምናምን ከምትፈጥሩባት በቃ ከህይወቷ ብትወጡ የተሻለ ነው፣ እንደኔ ማለት ነው። ይሄ ቻናል ለማሳደግ ምናምን ምናምን ምናምን አይደለም። ፕራንክ ከሆነ ደግሞ በአንድ ዙር ነው በቃ ማለቅ ያለበት። በየጊዜው ይኝኝ ማለት ይሰለቻል። እውነት እንዴ! እንኳን ለሷ ለእኔ ራሱ ይደብረኛ ነው። ቪዲዮ ዛሬ ሰላም የሆነ ቪዲዮ፣ ነገ ረብሻ ሲሆን በጣም ነው የሚያስጠላው፣ ለኦዲየንስም ቢሆን ማለት ነው። እኛ ደግሞ ይሄ ሁሉ ሰላም ነው የምንፈልገው። ሰላም የሰጣትን ሰው ከላም ሰላም ከሰጣት ሰው ጋር እንድትኖር ነው የምንፈልገው። የሁላችን ይወላችሁ ስለሆነ ገባችሁ። ከማደንቃቸው ሴቶች ከጀግኖቹ አንዷ ስለሆነች ሄሉ ማለት ነው። እኔ ሴት ልጅ ጠንካራ ስትሆን በራሷ ስትቆም ምናምን ያስደስተኛል። በቃ ማለፍ እችላለሁ፣ የሚገጥመኝን ነገር መቋቋም እችላለሁ ብላ የምታልፍ ልጅ ስትሆን ካለሷ ማደንቀሷ አይኖርም። ስለዚህ ሄሉ የራሷ ያለባት ሌሎች ችግሮቿ እያሉ እናንተ ደግሞ ችግር ልትሆንባት አይገባም። ቢኒ ቢሆን ስህተት ነው ያደረከው፣ ደብቀ የሆነ ነገር እዛ ቦታ ስትሄድ እንድትሰበር የሚያደርጋትን ነገር ማሳየት የለብም። ምንም ይሁን ምንም ከዚሁ ነው ተጋፍጠ መሄድ ያለብን፣ የሚደበቅ ነገር መኖር የለበትም። እኔ እህትዮዋ ትክክል ናት። ያናደደችኝ ምንድን ነው መደበቋ። በቃ ከነሱ ታይቀር ተበጥብጦ አደለም መቆም ያለበት መናገር ነበረባት። ዛሬ እሱ ካልተነገረሽ ይሄው እኔ እነግርሻለሁ፣ ችግሩ ይሄ ይሄ ነው ብሎ ብላ መናገር ነበረባት። ያ ነው ያናደደኝ ከእሷ እንጂ ግልጹ መናገሩ አይደለም። እንደገና ደግሞ ከዚህ በፊት መናገር ሲችሉ ዛሬ ላይ ጫፍ ደርሶን እንደገና ሌላ ወደ ስር መግባት ለምን አስፈለገ? ይሄ የእኔ ጥያቄ ነው። ማለት ምንድን ነው ችግሩ? ለሰላም ከሆነ ደግሞ በአንድ ቪዲዮ ብታቆሙልን፣ እንደገና አሁን ደግሞ ይዛችሁ ልትከርሙት ነው። ሌላ ጸብ፣ ሌላ ጭቅጭቅ፣ ሌላ ንትርክ። ታዲያ የሄሉን ሰላም መቼ ነው የምናየው? እኛ ማለት ደስ ብሏት ምናምን ቪዲዮ ሰራች፣ በቃ ዛሬ ከዚህ በኋላ ሰላም። ሌላ ጸብ ስታመጡብን እኛም ቤተሰቦቿ ብንሆን ይጨንቀናል እንደሷ ይደብረናል ገባችሁ ስለዚህ አስተካክሎ ይሄንን ነገር ቢኒ ለሄሉ ዓላማ ካለ ግልጹን ንገራት ከዛ በኋላ ያመነችበትን ነገር ይዛ ተቀብላ ወዳ ፈቅደት ኑሩ ከዛ ውጭ ግን የሆነ ነገር እኔ ራሴ ነው ምነግራቸው እኔ በራሴ አሁን አንድ የሆነ ነገር ደብቆ ወይም በኋላ ብደርስበት ኢቨን፣ እስከ ትዳር መፍታት ሊደርስ ይችላሉ። ምክንያቱም መዋሻ ትልቁ ነገር ነው። ዛሬ እችን ይዋሸኝ፣ ነገ ሌላ ነገር ይዋሸኛል ብላችሁ ነው የምታስቡት። ና፣ ጥንቃቄ አድርጉ። ለማንኛውም ሄል እያይዞሽ። እንግዲህ ዛሬ ደግሞ በሄል ቤት የሚለቀቅ ነገር ሊኖራል ብለን አስባለን። እወዳቸዋለሁ። መልካም ጊዜ። ቻውቻው